ሀቢቢ ወልካምቱ ቦራ ሜዳ ሀይቅ፣ አሰላም አለይኩም ወረህማቱላ ወበረካቱሁ። ቤተሰብ እንዴት ናችሁ? እኔ ያለሁኝ አልሐምዱልላህ። እስኪ ዛሬ ላስጎብኛችሁ ቦራ ሜዳን ማለት ነው። ሀይቆች የት አላችሁ? ሀይቆች ገባ ገባ በሉ። ሀገራችሁ የናፈቃችሁ እስኪ ላስጎብኛችሁ ማሻአላህ እንግዲህ ይህ አካባቢ እንደሚታወቀው ጥቂት ጊዜ ነው ማለት ነው። ልክ እንደዚህ ማኛ ጤፍ ነበር የሚያበቅለው ማለት ነው። እንደዚህ ማሽላ ጤፍ ነበረ ማለት ነው። አሁን ግን ተመልከቱ። በቅርብ ጊዜ ነው ቢያንስ አምስት ስድስት ዓመት ማለት ነው። እንደዚህ ችምችም ያለ ሰፈር ሁኗል ማለት ነው እና አስቆይ እንደዚህ ነበረ ቢሉ ይታመናል። ግን እንደው ግርም ይለኛል ወላሂ በጣም ነው የሚገርመኝ ማለት ነው ይህን የመሰለ ማኛ ጤፍ የሚመረትበትን ልክ እንደዚህ በቃ ችምችም ተደርጎ ቤት ተሰራበት። ከቶ ነገ ምን ልንበላ ነው ቤተሰብ እና በቃ ዛሬ በቃ ቦራ ሜዳ ሄጄ በቃ እየታዘብኩኝ ወላይ ማሻ አላህ ነው። ከተማውም በእርግጥ እየተሳፋ ነው። ከተማ መስፋት አይጠላም ማለት ነው፣ ደስ ይላል፣ በርግጥ ከተማ ሲሰፋ ማለት ነው። ግን ግን ይሄን መሬት እንትን ተብሎ እንዴት ነው ማለት ጤፉ የት ሊዘራ ነው? አትክልቱ የት ሊተከል ነው? የሚባለው ነገር ነው። እኔ ያሳሰበኝ ማለት ነው። ድሮ ይሄ አካባቢ ይሄ አካባቢ እዚህ አካባቢ የሚመረት ምርት ከተማ አልፎ ሌላ ቦታ ድረስ ይሄድ ነበረ ማለት ነው። አሁን ግን እንግዲህ ከተማ ይሄ ቦታ ቤት ተሰራበት። ግን አሁን እኛ ግን ሸማቾች ነናል ማለት ነው። ሸማቾች ነናል እና ይቺም የቀረችዋም ያው ያው በቅርብ በዚህ በሁለት አመት በሶስት አመት ውስጥ ያው ልክ እንደዚህ እንደሚሆን እርግጠኛ ነኝ። እና ምን ትላላችሁ ግን ከተማው መስፋቱን እንደዚህ በቃ እንደዚህ ችምችም ያለ ቤት መሰራቱን ወደዳችሁ ወይንስ ልክ እንደዚህ ያለ ማኛ ጤፍ ነበር የምትፈልጉት? ማንኛው ነው እናንተ ከማንኛው ወገን ናችሁ? ለማንኛውም እሺ፣ ላስጎብኛችሁ ዙሮ ማለት ነው። ማሽላውንም ጤፉንም እስኪ በደንብ ተመልከቱ። ይሄን የሚያምር አካባቢ ማለት ነው። እንደኔ እንደኔ ግን በቃ አለ አደለ ከተማ መስፋቱን አልቃወምም፣ ግን ደሞ እንደዚህ እርሻ መሬቶች ደግሞ በቃ መጥፋታቸው ቅር አሰኝቶኛል ማለት ነው። ግን ምክንያቱም የገበሬ ልጆች ነን እኛ ማለት ነው። የገበሬ ልጆች ስለሆን እንደዚህ አርሰን አርሶ በልነን ማለት ነው። እና ነገ ምን ልንበላ ነው? ምን ሰርተን ልንበላ ነው? እንግዲህ ፋብሪካ የለም። ቤት ብቻ ለዛውም፣ ኦና ቤት ማለት ነው። ኦና ቤት ብቻ ኦና ቤት ነው እንዳለ ኦና። ተመልከቱ፣ ተመልከቱ። ቤተሰብ በቃ እርግብ የሚኖርበት ነው ማለት ነው። አብዛኛው ቤት አሁን እዚህ ችም ችም ያለ ቤት አብዛኛው ሰው የለውም። ሰው የለውም ማለት ነው። አረብ ሀገር ናቸው። አረብ ሀገር ሆኖ ቤት ያሰራሉ። ከዛ መጥተው ለመኖር ሲያስቡ፣ ምን ይዤ ትንሽ ወረት ይዤ ይመጣለውኝ ብለው ያስባሉ ማለት ነው። ወረት ያስኩኝ ሲሉ ደግሞ ቤቱ ያ ያለቀለት ያለቀለት ቤት ትራክ አድርጎ? በቃ አለ አይደለ? ብዙ የተለያዩ ጥገና ነገር የሚያስፈልገው ሁኖ ይገኛል ማለት ነው። አይ በቃ ቤቱ እኮ እንደዚህ ሁኗል፣ ቤቱ አሁን ይሄን ያክል ወጭ አስወጣል ይሏቸዋል ማለት ነው። ሳይኖሩበት ማለት ነው። እንደገና ለዛ ቤት ደግሞ እንደገና ወጭ ደሞ ያወጣሉ ማለት ነው ሲሉ አሁን ያንን ቤት ሲያሳድሱ ደግሞ ያንን ለወረት መንቀሳቀሻ ያሉት ገንዘብ መልሶ እዚሁ ቤት ላይ ይውላል ማለት ነው። ከዛ አሁን ትንሽ ብር ደግሞ አሁን የሚያዝ አርጌ አገር ይገባለሁ ብሎ ያስባሉ። ልክ እንደዚህ እያሉ እርሜያቸውን ሙሉ በሰው ሀገር ይኖራሉ ማለት ነው። ቤቱ ግን በቃ በዛ ማለ በዚህ ሰው አልኖረበትም። በቃ የእርግብ መኖሪያ ብቻ ነው ማለት ነው። እና ቤተሰብ አዑዚ ቢላ ምን ሽጧን ረዝም ፣ እንግዲህ አሁን የምትሰሙት ተኩስ ነው ማለት ነው። ከባድ መሳሪያ ድምጽ ነው። በቅርብ ርቀት ትንሽ ግጭት አለ፣ ጦርነት አለ ማለት ነው። አላህ ሀገራችንን ሰላም ያደርግልን። እና ቤተሰብ በሰላም ነው። ይሄ ይሄ አዝመራ የበቀለው እንደምታዩት እና ይሄ ጤፍ ማለት ነው። እና ማሻ አላህ በሉ። ማሽላውስ ተመልከቱ እስኪ

ይሄም እንግዲህ ይሄንንም እንግዲህ ለአይናችን ወደፊት ላናየው እንችላለን ማለት ነው እና ማሻአላህ ተባረከላህ በጣም ደስ እያለኝ ነው። ወላሂ ዛሬ ናወጣ ብዬ እያየሁ ነው። ተመልከቱ። አልፎ አልፎ እንግዲህ ያው በዚህ ያው ቤት መሰራት ተጀምሯል። የወጣ አልፎ አልፎ ማለት ነው። አልፎ አልፎ ብዙ ቦታ እንደ ይሄ ያልታረሰው መሬት ምናምን የተሸጠ ነው የተሸጠ ነው እንግዲህ፣ ቤት ይሰራበታል ማለት ነው። ማሻ አላህ የሚገርም ጤፍ ነው። እና ምን ለማለት ነው በቃ አሁንም በቃ አላረለ የመንግስት ይህንን በቃ የእርሻ መሬቶችን ከማጥፋት ይልቅ ምንድን ነው አላረለ በቃ ያደጉት ሀገራት ምንድን ነው የሚያደርጉት ይባላል፣ ተራራን አፍርሰው ደልድለው እዛ ላይ ነው ግንባታ የሚያካሄዱት። መኖሪያ ሰፈር የሚገነቡት ማለት ነው፣ ሰፈራ የሚገነቡት። እኛ ሀገር ደግሞ የእርሻውን መሬት የእርሻውን መሬት ቤት ተሰራበት። እንግዲህ ነገ ምን ልንበላ ነው? ወይንም ወደ ኢንዱስትሪ ያልተሸጋገርን ያው ነው፣ በግብርና ነው የምንኖረው። በግብርና እየኖርን ግን ያው በቃ እንደምታዩት ቤት ቤት፣ የሚታረሰው መሬት እያነሰ እያነሰ ሄዶ እውነት ለመናገር በቃ አብዛኞቻችን ችግር ውስጥ ነበር የምንወርቀው ማለት ነው ያው አብዛኞቻችን በስደት በተለያየ ነገር በቃ አሁን እዚህ ሀገራችን ላይ ሰርተን ሳይሆን በቃ የተ በስደት ምናምን የሚገኘው በዙዎቻችን የምንኖረው ማለት ነው። እና አሁን ስደት ቢቆምስ እውነት እነዚህ ቤቶች ይኖርባቸዋል ወይንስ እንጀራ ናቸው ይበላሉ? ቤቶቹ ብቻቸው ምንድን ነው? እስኪ ምን ትላላችሁ? እናካፍሉኝ። ላይክ ሸር ሰብስክራይብ አድርጉኝ ቤተሰብ እና ማሻ አላህ በሉሽ ማሽላውንም ጤፉ እና ያው እንደምታዩት በቃ ጥጆች ገዝቼ እያሳደኩ ነው። ሳር ገዝቼ እያበላው ነው ማለት ነው እዚህ እና ቤተሰብ፣ ሰላማችሁ ይብዛ። ላይክ ሼር ሰብስክራይብ አደርጉኝ፣ አበረታቱኝ። እንግዲህ ያው በአዲስ አዲስ ቪዲዮ በቅርቡ እመጣለሁኝ።